ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ አይታችኋል፣ እንደ የብሩኬና የሀይሚ ማለት ነው። እኔ ያዘንኩት በብሩኬና በሀይሚ አይደለም፣ ይሄ ነገር ማለት ነው። የሆነ እየተኮራረጁ እንደሆነ አቃለሁ። ምክንያቱም እንዴት ነው ተቃላችሁ? ባለፉም እንደዚህ የሩታን ሁለት ሞቶኬ እናከብራለን ብሎ እነ ፍሬም ሩታና አብሪሽን እንደዚህ ሊያስታርቁ ሞክሮ ነበረና፣ ሩታ ጥላ ነው ሄደችው፣ ማለት ነው። ያ ነገር ነው አሁን ትላንት፣ ዛሬም ደግሞ በሀይሚ የተደገመው ምክንያቱም ትላንትና ልደቷ ነበረ ሁላችንም እንደምናውቀው ማለት ነው። እና ትላንትና ደስ ብሏት ብሎ እንዲሁም ትላንትና ነበረ ይሄ ነገር ማድረግ የነበረባችሁ። ምክንያቱም ትላንትና በልደቷ ቀን ብሩኬ ጥፋተኛ አጥፍተዋል፣ ትላንትና ማለት ነው። እና በልደቷ ቀን መጥቶ እንደዚህ እያበሳጫት፣ እንደዚህ እያደረጋት እንዴት ደግሞ እናንተ ዛሬ ችላችሁ ድጋሚ ደግሞ ሰርፕራይዝ ልታረጓት እሺ፣ አክብሩ እናንተ፣ እሺ፣ ችግር የለውም ግን ብሩኬን መጥራት አልነበረባችሁ። ምክንያቱም ሁለቱንም ብታወሩ እሺ፣ ሁለቱንም ከካሜራ ጀርባም ሆነ ካሜራ ላይም ዛሬ እንደውም ማለት ነው ሁለቱንም አገናኝታችሁ ካሜራ ላይም ሆነም አልሆነም ሁላችሁም ተሰብስባችሁ ሙቤም ሆኖ በስነ ስርዓት ብታስታርቁ እሺ፣ ገባችሁ አይደለ? ግን ትላንትና የተፈጠረ ነገር እያያችሁ ትላንትና እንዴት አበሳጭቷት እንደሄደ እያወቃችሁ ሴት ይዞ መጥቶ ሳም አልሳምኩሽም ማደል ምናምን ብሎ እንደዚህ እያደረጋት፣ እንዴ የትኛ ሴት ናት? በአንድ ቀን ከሱ ጋር እሱ መጥቶ እሺ ብላ ከሱ ጋር ልደቷን እንድታከብር ወይም ደግሞ ሁለት መቶ ኬን እንድታከብር የምታደርገው ማለት የሴትም ልኮ ልክ አለው። ሴትም በዚህ ልክ አደለም። ገባቸው አደለ? ምክንያቱም እራሷ ክብር አላት። ገባቸው አደለ? ትላንትና እንደዚህ አቃጥሏት እንደዚህ አናደዋት መጥቶ በአንድ ጊዜ ደግሞ ዛሬ ታረቂ ብላችሁ ስታመጣት መታረቅ ምንድን ነው ይሄ? ማለት እራሷን አዋረደች ማለት ነው። የሆነ ለመናገር ለምን አልታረቁም እያልኩኝ አይደለም። ሶ አሁን ባለፈው እንደዛ በልደት ምክንያት፣ በሁለት መቶ ኬ ምክንያት ይታረቃሉ ብሎ አስቧል። ዛሬም ደግሞ ሀይምና ቡሩኬ ደግሞ በዚህ ምክንያት ይታረቃሉ ብላችሁ ነበረ ያመጣችሁት ማለት ነው እና ይሄ ሳይሆን ጥፋተኛ ናቸው። ምክንያቱም ማስታረቅ መጀመሪያ አስታርቃችሁ ነበረ ሁለቱንም ማገናኘት እንጂ ሁለቱም እንደዚህ ተጣልቶ ሀይሜ ትላንትና እንደዛ ተናዳ ሄዳ፣ ብሩኬ እንደዛ ሴቷን ይዟት ሄዶ፣ እንዴ ምን አስባችሁ ነው በአንድ ቀን ድጋሚ ምንም ነገር እንዳልተፈጠረ አርጋችሁት ልታስታርቁ ማለት ነው። ማለት እዚህ ጋር ሀይሜም አላጠፋችም ብሩኬም አላጠፋችም አላጠፋም እያልኩኝ አደለም። ሁለቱም አጥፍተዋል። ሶ ነገር ግን መጀመሪያ ታርቆ ነው እዚህ ፕሮግራም ላይ መገናኘት የነበረባቸው፣ እንጂ በቀላሉ አይደለም እንዴ ብሩኬ ስለተገኘ አይደለም። ማለት ብሩኬ እኔ ስለተገኘው ነው ወይም የምትሄጂ፣ አንተ ያረኮ ነገር በጣም ስላናደዳት ነው። አንተ ባለህበት ማክበር ስለማትፈልግ ነው እየሄደችው። ምክንያቱም ትላንትና እያደረከውን አይተሃል። ትላንትና እንዶም በልደቷ ቀን ቢያንስ ሌላውን ልትቀጥል፣ በልደቷ ቀን ማስደሰት ነበረባችሁ። እንዲከፋት ማድረግ አልነበረባችሁ። ገባ አይደለ? ትላንትና በልደቷ ቀን እንደዚያ አርገ ድጋሚ ደግሞ እንጂ አላውቅም። እኛ ላይ እየተጫወታችሁ ነው መሰለኝ። እኔ ግን የሚመስለኝ እንደዛ ነው፣ ምክንያቱም እናንተ የራሳችሁን ስራ ትሰራላችሁ፣ ግን እኛን ነው እኛ ላይ ነው እንጂ እናንተ እኮ ከካሜራ ጀርባ በደንብ ተገናኝታችሁ በደንብ ሁሉም ነገር ልደት እንዳከበራችሁ ሁሉም ነገር እናውቃለን። ግን በዚህ ልክ ደግሞ ኦዲንስን እንደዚህ ማታለል ጥሩ አይደለም። የእውነት ለእናንተም ግፍ የሆንባቸዋል። የእውነት ነው ምክንያቱም ግፍ ደግሞ ቆይቶ ነው። በአንድ ጊዜ እኮ በአንድ እኮ እናንተን አይጎዳ ታውቃላችሁ አይደለ? የኦዲንስ ግፍ እኮ እየቆየ ነው የሚጎዳችሁ። ምክንያቱም እናንተን እንደዚህ የሚወድ ኦዲንስ ማለት ነው። በኋላ ላይ እኔ የእውነት እናንተ የወደቃችሁት ቀን ታየኝ ማለት ነው። እና ጥሩ አይደለም ማለት ኦዲንስን እንደ እንቁላል መያዝ እያለባችሁ በዚህ ልክ መራመድ፣ በዚህ ልክ እንደዚህ መሆን፣ በዚህ ልክ መበሳጨት በዚህ ልክ መነቋቋር ጥሩ አይደለም። እኔ ብሩኬ ያችን ሴት ይወዳታል ወይም ደግሞ ሀይሚን ይጠላታል እያልኩኝ ሳይሆን ብሩኬ ያችን ሴት ያመጣት ሀይሚን ለማናደድ እንደሆነ ብቻ እንደዛ ነው የምናውቀው። ምክንያቱም ብሩኬ ሌላ ሴት ቢያመጣ ማናቃትን ሴት ቢያመጣ ነበረ። ግን ብሩኬ የሚያመጣቸው ሴቶች ማለት ነው ሀይሚ የምታውቃት የብሩኬ ጓደኞች የሚያውቁ አብሮ ከነሱ ጋር በፊት ቪዲዮ የሰሩት ምናምን ነው እነሱ ነው ይዟቸው የሚመጣው ማለት ነው። ግን ቢሆንም ደግሞ በዚህ ልክ ጥሩ አይደለም ገባቸው አይደለም እና ሀይሚም ያው ማለት ትላንትና ዛሬ ቀን ስለተበላሽ የሆነን ለመናገር በጣም አዝኛለሁ። በልደት በልደትሽ ቀን ማለት ነው። በቢያንስ እንኳን ኬኩን ቆርሳችሁ ቆርሳ ማለት ነው ኬኩን በልታ እንደ ሳቀች ቀጥላ መጨረሻ ላይ ብታመጡት እሺ። ግን ኬኩን እንኳን ቆርሳ ሳትቀምስ እንደዚህ ማበላሸት ጥሩ አይደለም። እኔ ጥፋተኛ ማድረጋቸው ልጆቹን ነው። ምክንያቱም አንድ ሰው መጀመሪያ የሆነ ነገርን ፈቶ ነው። ትላንትና ካያችሁት እንግዲህ የእውነት እኔ እንጃ አላቅም። እና አብርሽ እኔ በጣም ነው ያሳቁኝ ማለት ነው። ቤተሰብ አልሰራውም። በነሱ እውነት ለመናገር በሩታን ሆነ በና አብርሽም፣ እንደዚህ ብሩኬና አብርሽ መጥቶ እንግዲህ ፎቶ ኤዴቲንግ ነው ምናምን ምናምን ብሎ እያስረዱ ነበረ። እኔ አልሰራውም ምክንያቱም ይሄ ነገር እውነት እንዳልሆነ ስለማምንበት አልሰራውም። የእውነት ለመናገር እኔ አላቅም፣ ምክንያቱም እኛን እንደ ጅልያውን አላቅም እንደ ማሀይብ ይሁን አላቅም። ማለት ፎቶ በፎቶ ኤዲቲንግ አይደለም፣ በስነ ስርዓት አብርሽ የተነሳው ፎቶ ነው የተለቀቀው ፎቶ። ማለት እኛን ለማታለል ነው ወይስ እንዴት ብለን ኦዲንስን እናሳምን ነው? እንዴት ብለን እንምጣ ነው? አላቅም፣ ግን ስትመጡ እንኳን መዋሸት እንኳን ካለባችሁ የሆነ የምትዋሽበትን ልክ እወቁ። ኦዲንስን ምን ያክል ምን አይነት ነገር አድርጌ ነው መዋሸው፣ ማለት በምን አይነት ልንገራቸው፣ እንዴት አድርግን ላሳምን የሚለውን ነገር በደንብ አጥንታችሁን ነው። ግን በዚህ ልክ እኛን ለማታለል አትሞክሩ። ገባችሁ አይደለ? አሁን ሀይሚ እርግጠኛ ነን ታላችሁ፣ ሌላ ወንድ ይዘ ትመጣለች። ግን ማለት ሀይሚ እንደዛ ባታደርግ እኔ በጣም ደስ ይለኛል። ምክንያቱም እንደ ሌላ ሰው ማለት ሁሉም ሰው የሆነ ሲጣሉ ከፍቅረኛ ጋርም ሆነ ከሚስት ጋርም ሆነ ሲለያዩ ማለት ነው፣ ሌላ ሴት ይዞ መጥቶ ሌላ ወንድ ይዞ መጥቶ እንድትቀና ማድረግ እንዲቀና ማድረግ ሳይሆን የእናንተ ተግባርን በዚህ ልክ አይደለም ማሳየት አለባችሁ። ከእናንተ ይሄ አይጠበቅም። ስለዚህ ብሩኬ ማለት ነው ጥፋት አጥፍታል። ምክንያቱም ትላንትና ቢያንስ ባለፈው ይዛት መጣ ሶ ልክ ቲክቶክ ላይ እንደምታወራ ነገር ነው የሄደችው ግን ደግሞ ድጋሚ ደግሞ ትላንትና እንደዛ ማድረግ አልነበረብም። ምክንያቱም ልደቷ ቀን እንደሆነ ታውቃለህ። ደግሞ ደስ የሚለውም እንደ ታውቃላችሁ የሀይሚ ልደቷና የቻናሏ መቶ ኬ ሆነ ወይም ደግሞ ሁለት መቶ ኬ አምሳ ኬ ሲከበር ከልደቷ ጋር እኩል ነው የሚመጣ ሁሌ ማለት ነው እኔ ደስ የሚለኝ ነገር ማለት ነው። ግን እንደዛም ሆኖ እንግዲህ ሀይሚ ዛሬ ታናዳ ሄዳለች። ብሩኬ ጥፋት አጥፍታል። ትላንትና እንግዲህ ማለት ነው እነ ሙቤ እነ ማርክ እንደዚህ ተገናኝቶ ቢያስታርቁ ጥሩ ነው ብዬ ነበረ። እንዲሁም ለነ ሀይሚና ለቡሩኬም ሳይሆን ለሩታና ለአብሪሽ ራሱ እነሱ ተገናኝቶ ቢያስታርቁ ይታረቃሉ እነዚህ ልጆች ማለት ነው። ግን ቡርኬ ሙቤ አንተ ስላየሁ የሆነ ለመናገር በጣም ደስ ብሎኛል። የበፊት ፍቅራችሁ እንዲመለስ እና ሙቤ ሁለቱንም ሀይሚና ብሩኬን የሆነት አገናኝተ እንድታስታርቅ ፈልጋለሁ። እንደምታስታርቅም ተስፋ አደርጋለሁ ሙቤ ማለት ነው። ምክንያቱም አንተ ያለበት ጥሩ ነው። ምክንያቱም እንደ ትልቅ ሰው የሆነ መክራቸው እንደምታስታርቅ ተስፋ አደርጋለሁ። ሀይሚ ደግሞ በመሄዷ እኔ ቅር አላለኝም። ምክንያቱም እውነቷ ነው። ክብር ይበልጣል ከምንም በላይ ትናንትና እንደዚህ አናዷት ዛሬ ይቅር ተብለ ወይም ደግሞ ከእነሱ ጋር አብራ ብሩኬ ሲመጣ አብራ ከነሱ ጋር ኬክ ብትቆርስ ነበረ ምናደደው። ምክንያቱም መጀመሪያ ትላንትና ያደረገው ነገር ይቅርታ ብሎ ትላንትና ወይም ደግሞ እሱን ማድረግ ትቶ ሌላ ነገር አድርጎላት ሰፕራይዝ ቢያደርግ እንደዚህ ከጓደኞቹ ጋር ተሰብስቦ ቢያደርግ ይሻል ነበር ግን ትላንትና እንደዚህ አበሳጭቷት ዛሬ ደግሞ እንደዚህ መምጣቱ እኔ የእውነት በመሄዷ ደስ ብሎኛል እና ሙቤ የእውነት ከዚህ በኋላ አትጥፋ ከነ ሀይሚ ጋር ከነ ብሩኬ ጋር እንደዚህና ማለት ነው። የእውነት አንተ ለምንደሆነ አላውቅም እና የበፊት ይን እንጂ አላውቅም። በጣም የዋ ነው ቡሩኬ ሙቤ ማለት ነው። እና እባካችሁ ሙቤን አታስወጡት ከግሩፓችሁ፣ ሁሌ አንድ ላይ እንዲመጣ አድርጉት። እነ ሀይሚና እነ ቡሩኬ ውስጥም ይግባና ቢያስታርቅ አንድ ቪዲዮም በሱ ቻናል ቢለቀቅ ባይነኝ ማለት ነው። እና በተረፈ ቤተሰቦች የሰላማችሁ ብዛለኝ፣ ወዳችኋለሁ። ባይ ባይ